እኔ እኮ ልልህ የፈለኩት ነገር ምን መሰለህ፣ ያን ጊዜ አሁን ፍራው ያለውን ነገር እየተነ፣ ያን ጊዜ ግን የሁሉ ዘመቻ ተዘምቶበት ነበር እያልኩ ትክክል፣ ልክ ነው። ዘመቻማ ተዘምቶበት ነበር። ዘመቻው ለምን ለምን እሱ ማጥፋት ፈልጎ ወይስ ዘመቻ ማዝመት ለምን ፈለጉ? ማነው መነሻው? አሁን ከዛ ጀምረን እኮ ጫፍ ላይ እንደርስ ማን ረግብ። መነሻውማ እዮዳ፣ መነሻው እዮዳ እየወዳ ምን አይነት ባህሪ ያለው መሰለህ? ለምሳሌ ከኔ ጋ እያደለ ዛሬ ትረገጣለህ። ኮ እሱ ከተጣላው ሰው ጋር ለአንድ ቀን ቁጭ በል አንተ፣ ኤኒዌይ ሂድ፣ እሱ ከተጣላው ሰው ጋር አንተ ሄደህ ከሱ ወዳጅ ሆነ ቁጭ በል አንድ ቀን፣ ታብታብ አድርጉለት ሰው እያናገረው ኦኬ ስለዚህ ምንድን ነው እንዳልኩ፣ ከማንኛውም አሁን ለምሳሌ አስታውሳለሁ፣ እግዚአብሔር ምስክሬ ነው ምል ከኔ ጋር አትላንታ እንትናናየው ፍራውል ፍራውል የሆኒ ቬጋስ መጥቶ ነው ተደባብረን ነበረ። ሆኒ ቬጋስ በቃችሁ ምናምን ይደብራል እናንተ ትልቅ ሰው አደላችሁ እንዴ ምናምን ብሎ ተቆጥቶ ነው ፒስ አስፈጠረ፣ ማለት ከዛ እዛው እያለች ሻይ እየጠጣን እግዚአብሔር ምስክሬ ነው ምልን እዮዳብማ አይናገረኝም ሰላም ነን። ተው እያልኩት፣ ተው ከኔ ጋር ቪዲዮ ምናምን ከታየ ይውርድ። ኧረ በፍጹም አያደርገውም። ከኔ ጋር በጣም ሰላም ነን ዴ እኔ እኮ ትልቅ ሰው ነኝ። እንደ ሕፃን ልጅ ሰው በሰው የምመራ አይደለሁም። ያመንኩበትን ሰው ማደርግ ነኝ አለ። ኦኬ ከኔ ጋር ታይ ቀረቀረ። በቃ ያልሰደበው ስድቤ ቤት እሱም ብቻ አደለም። እነንትና ታስታውሳለን፣ አራት ዓመት መሰለኝ አትላንታ ላይ የአሁኑ ሳይሆን ባለፈው ይኳ የመጀመሪያ እንትና ኪዱ ቤት ላይ የእሱን ፋይል ሲወጣበት ምናምን ኪዱ ቤት ላይ ተሰብስበን ታስታውሳለ። ያን ጊዜ ግን የሚያሳዝነው አንድ መረጃ አምጥቶ መረጃ የምልህ በዶክመንት የተያዘ ይኸው ፍራውል እንዲህ ነው የሚያስብለው። አንድ ሰው መረጃ ያመጣ የለም። አንድ ሰው መረጃ አምጥተ ከሆነ አሁን በደስታ አነጋግራለሁ መረጃ ምል ወሬ ሳይሆን ይሄ ይሄ እናድርጓል ፍራዋል ያው የሚል መረጃ ቢመጣ ደስታዬን አልችል። እኔ መልአክ ነው እያልኩ አደለም። ፍራዋል ግን በመረጃ ያልሆነ በተሰጠው ነገር የተሰደበ ሰው ፍራዋል ብቻ ነው። ሶሻል ሚዲያ ይሄ ይደብራል። የሰጠ ሰው ሰጪ አይሰደብም። የሚሰደበው አጭበርባሪዎች አሉ። አሁን ከሱ በተወሰደ ገንዘብ ሌላ ነገር ያደረጉት ሌላ ነገር ያጭበረብሩ ሰዎች አሉ። በጣም አርጋ አምታቱ። በአንድ አመት ውስጥ ሁለት ሶስት አራት ቤት ሁለት ሶስት አራት መኪና የገዙ ሰዎች አሉ። አይናችን እያየ እዚሁ ምንም ሳያደርጉ ማለት ኢቭን የታወቁ ጌመሮችም እንኳን አይደል አይደሉ አንድ ብር ከሰው ጠይቀው ያውቁ። ግን በአጭር ጊዜ ውስጥ ለውጥ ያመጡ ሰዎች አይናችን እያየ አይተናል። ጥያቄው የመጣው ደግሞ እነሱ ካሉት አንጻር ነው። እንደዚህ አይነት ጥያቄዎች የመጣው ከራሳቸው አንደበት ሌላ ነገር መቀበጣጠር ጀመሩ። ሰው ሶርሳቸው ምንድን ነው ብሎ መጠየቅ ጀመሩ። ምንድን ነው ሶርሳቸው? የነዚህ ሰዎች ሶርሳቸው ምንድን ነው ብሎ ሲጠይቅ ያው እንደሚታየው ግራ መጋባት ተጀመረ። መልስ መስጠት አልቻሉ። እኔን ሊጥሉኝ ከማለት ውጭ ማስረጃቸውን ይዘው መምጣት አልቻሉ። እኔን ሊጥሉኝ ስለፈለጉ ነው ነው። አሁን እኔም እያልኩ ያለሁት ነገር አንተም የምትለውን መጨረሻ ላይ ይህ ሁሉ ጋጋታ ተፈጠረ። ቂማ ነው ራሲን ላጠፋ ነው የሆነ ግርግር ተፈጠረ። መጨረሻ ላይ ግን ምንም አይነት ማስረጃ ይሄ ዘረፈ ይሄ ነው የሚለው ነገር ሳይደርስ ይሄ የህሜት ቮይስ ብቻ ሰምተን በዛው ነገሮች ሳይቋጩ ሁሉም ጠፉ። ተቋጨ እኮ የሆነ ጊዜ ላይ አብረን በነበርንበት ጊዜ እኔ እዮዳ በራሱ መጣ፣ ቴዲ ዴፍፒኤል ልሲ መጣ። ታሳውሳለህ ዴፍፒኤስ ልሲ እኔ ፍራውን ማን ነው? የሆነ ሰው ደግሞ እዮዳ እና የሆነ ሰው

በዳልቻ አድርጋ ማለት ነው። ጆኒ ፍራውልን ስደብልኝ አስር አንበሳ ላወርድ፣ እግዚአብሔር ምስክር። ዳልቻ ዳልቻ፣ ማን እቺ የአሁን ስድቡን አለ። ስለዚህ በጥብ አድርጌ ቮይስ ሜል ሁላን ይላኩላል እንጂ ምንም ያላረገን ሰው እንደዚህ ስደብለች ትኛለች ብዬ ቀውጢ ከዛ ዳልቻ ይቅርታ አስጠይቋት ምናምን፣ ፒስ ፈጠር። እንዴት እንዴት ያህልሽ ለካ አንቺ ነሽ ለሌሎች የምታሰደቢ በባዶ ሜዳ። ኢቨን የምንወደው ወንድማችን አሁን ኢትዮጵያ ገብቷል። እሷን ተደርቦ የሰደበ ማንም የሚባል ራስታ ማ ጃ ራስታ ጃ ና ምን አረገ ምን አረገ? አውሮፓ ያስገባሃለሁ ብላ ሰላሳ ሺህ ዶላር ልክልሃለሁ ብላ ማንን ለጠለጠው ፍራውል። አደዛ አይደለም ተው፣ ጌታ ምስክር ማኝ እዚ ቆን የብዙ ዋናኖ ዋናው መረጃ ነ ስለማቀን እኔ ደግሞ አላስታረቀኝም ካለ ጃ፣ አላስታረቀኝም ካለ ዋሽታው ምን አረገች? አለቀሰች። አልቅሳን የነገረችው ለጃ ጃ፣ እሷን አመናት ጃ፣ አመናትና ምንድን ያደረገው እሺ፣ እኔ ደግሞ አግዛለሁ አለችው። ምን ብላ እንትና ራሱ ዳለቻ ሲሰድቦ የነበረው በሮዝ ምክንያት ምን ሊያደርግ? ሮዝ ሊበላ ዳለቻ አሁን እኮ ጨዋታው እንደ ያን ጊዜ አንተ እኛ ጋጓ ብለ ነበር አንተ ከፍራውል ጎን ነበርክ። ትክክል? እኛ እኔ ዳለቻ ጃ ምናምን አንድ ግሩፕ ላይ አንድ ጎን ላይ ነበርን። ዳለቻ ሮዚን ይፈልጋል። ትክክል? ዳለቻ በስፋት ሲሰድበውም እኔ ጋር እንድዋውል ነበር። ያን ጊዜ ሰላም ነበር። ዳለቻ ከሮዚ ላይ እንዲወርድለት ነበር እሱ ጨዋታው። እዛ መካከል ላይ ግን ትልቅ ቁማር ያለው ማን ጋ ነው? ሮዚ ጋ ነው። አዎ ትክክል። ጃን እወስድሃለሁ የሚባለው ምናምን ነገር አላውቅም። እሱን አላውቅም። እግዚአብሔር እኔ አምጣው። ጃን ደውለህ ጠይቀው፣ ከጆኒ ጋ ምን አልቅሳ አለች። በጣም አሳዘነች። ልቧ ተሰብሮ ነበር አለ አገሳ። አገዛት በቃ እንዳታስብ አለች። ሰላሳ ሺዳ ላይ በእሱ አንስቶ በየቀኑ እየገባ ይለጠልጧል። ማንም ፍራውልን ኤባ የሚባለው ደግሞ ኤባ ነው ኤማ የሚባል ልጅ ደግሞ ትራክ ድራይቨር ነበር። በሆነ ብቻ በልጁ መታመም ምናምን ስትረስ ውስጥ የገባ ልጅ ነበር። በጣም ሚስቱም ጋር ግጭት ላይ ነበሩ። ሚስቱም ጋር ግጭት ላይ ነበሩ። ከሚስቱም ጋር ልጁን በመታመሙ ምናምን በጣም ስትረስ ውስጥ የገባ ልጅ ነበር። ሳያውቀው ከዮዳብ ጋር ዝም ብለው የማይረባ ነገር ያወራሉ። ጭራሽ አንድ ቀን ገብቶ ሊሆን ማኛ አምስት መቶ ዶላር ሰጥቼዋለሁ ብሎ ኤማ እኔ ላይ አምጣ ደረሰኝ ብዬ አይ በዛኛው ስልኬ ነው አለ። ኖ በዛኛው ስልክ ግባና በዚኛው አምጣ አልኩ። አልፍ አልፋት አልኩ። እዛው ገባ። ኢማም የሚባል ቀን እግዚአብሔር ምስክሬ ስለ ገንዘብ ያወራንበትም አንድ ቀን የለም። አንድ ቀን አምጣ ብዬ ጉሮሮ ላይ ቆም ታስታውሳለ። ዳልቻ 7000 ዶላር ዮኒ ማኛ አስጠይቋል ብልጽግና ለመሆን ብሎ አምጣ አልኩት። ይኸው ፊት ለፊት ነው ናም እንዲህ ለመሆን ብዬ የምጠይቀው ሳንቲም፣ ይሄ ነገር ግን አሁን እየፈነዳ ይመስልኛል። አሁን ሀቀኛው ዛሬ ላይ የሚወጣ ይመስ ተጀምሯል፣ ነው ተጀምሯል። እኔ ብዙ ማቆ ነገር ስላለ እዛ ነገር ላይ እንግዲህ በሰፊው ተደዋውለንም ከስንቱ ጋር ብዙ ነገር አውርተ ነበር። በእናንተም በኩል ያው ብርጌር ነበር፣ በእኛም በኩል ብርጌር ነበር አሁን ያ ነገር ቀርቶ መካከል ላይ ሁላችንም አለን። ለሀቅ ነው የምንነጋገረው። ነገሮች ሁሉ ግን ከተመለሱ ብዙ ቮይሶች አሉ። ብዙ እኔ አላጠፋም፣ ማስረጃ ታውቃለህ። እና ግን እኔ ምን አለ መሰለህ፣ አሁን ልጨርስልህ። ግልጽ የሚወጣ ግልጽ፣ ፊራም ችግር ካለበት ፊራም፣ ችግር ይሄ ችግር አለብኝ ብሎ ማስረጃ ይዞ የሚመጣ ሳውቃለህ፣ ይዞ ይመጣል። ገንዘብ አንተ አንተን ልጠይቅህ በገንዘብ ደረጃ አበሻን ገንዘብ የበላው አለ ፊራ አለ ተባለ እኮ አለ ተባለ ተሯሯጠ። ቀጠቀጥ ነው ቀጠቀጥ ነው እኮ መጨረሻ ላይ ድፍን ሲሆን ምንም መረጃ ሲታጣ ይቅርታ ጠይቀዋሉ። ጣቃላእሱን ነው እያልኳለ ያስገብቻ ነው ይቅርታ የጠየቁት ትክክል። ስለዚህ በገንዘብ ደረጃ ፍራውን የሚሰደብ ሰው አይደለም ነው እያልኳለ። በሌላ ቀጥታ አይመለከተ ያን ጊዜ ያን ጊዜም ታውቃለህ፣ እኔ ትልቁ የኔ ሌላው የሆነ ፖለቲካ ነው። ሌላው እኔ ፖለቲካን እየሰራው ነው። እዛ ላይ ፖለቲካው ጋር ነበር የተያያዝኩኝ። ስንፋጠጥም የነበረ በዛ ያን ወለጋ ላይ በተደረገው ነገር ቤቱ ላይ በሰበሰበው ነገር በዛ ነው እኔ ያልኩት። ያንን ጀመርኩኝ በዛው አስቀጠልኩት። ቮይሱ ግን በአጠቃላይ አሁን እኔ ቅድም ያሰማሁት የሰይፉ ፋንታውንም የሰይፉ ሌላ መረጃን የተላከልኝ ለእኔ ነው ነው ነው ፊለፊት ለዩቱብ ላይ በኋላ ነው የወጣው። አዎ፣ ግን አለ። በኋላ በስልክ ተደዋውለው የዋሩት ደብ ሳክስ እና እሱ እሱ አሜሪካ ሂዶ ራሳቸው በስልክ ተደዋውለው እንኳን ሚስጥር መጠበቅ የማይችሉ ደካሞች መሆናቸውን በዛት አለ። እርስ በራሴ ደብ ሳክስ እና እሱ እኮ የት ነው አሚር? እናንተ ጋር መጥቶ እኮ ነው ሰይፉ፣ እናንተ ጋር መጥቶ ላግኝህ ብሎኝ እዛ ላይ ነው ከእኔ ከወጣሁት በኋላ ነው እኔ ካሰማው በኋላ ነው በኋላ ላይ ወደ ዩቱብ ምናምን የተሰራጨ ገባል። ያ ግን እያልኩ ያለው አሁን እንዳልከው አንተ ይቅርታ የጠየቅበት በገንዘብ ላ በገንዘብ ሳይሆን በሌላ ፖለቲካ ነው የሰራሁት ካልከው እስማማለሁ በሌላ ነገር አሁንም ግን ያ ነገር ላይ የሚታበድበት አይደለም። እኔ እኮ ይቅርታ የጠየኩበትን መንገድ እኮ አሁን ፖለቲካው ጋር መጀመሪያ ጀመርኩና ነገሮች ሁሉ ተያያዙ። ይሄ በዚህ ጉዳይ ላይ በዚህ ጉዳይ ላይ ሲያያዝ ብዙ ተጋተትን። ወደ ወር ከምናምን የሚሆን ተጋተት። መጨረሻ ላይ ኤንቮይስ ካሰማ በኋላ ሁሉም ሲጠፋ፣ ሁሉም አድራሻውን አጥፍቶ ጠፋ። ሲጠፋ አየሁ፣ አየሁም ትልቁ ማስረጃ አላመጡትም። ሰው አስገድሏል፣ በልቷል ምናምን በሚባለው ዙሪያ መጨረሻ እኔ በቃ ከዚህ በኋላ መጋተትም አልፈልግ እኔ ብሔርተኝነቱ ውስጥ የለም አለ እንግዲያውስ እኔ በዛ መረጃ ስላጣሁኝ ይቅርታ ብዬ ወጥቻለሁ እሱን ነው እኔ ም እያልኩ አለው ገባህ አሁን እኔ እናንተ እጣ እንጀምራለን አንጀምር እኔ አንተ ስራ አንተ ትልቅና አንተ ትቀድማለ አንተ አስጀምረው እኔ አስተባብራለሁ በነፃ ማስታወቂያ ሺህ ሰው ያስፈልገኛል እኔ በአንድ ሺህ ነው እንደሌላው አርባ ሚሊዮን ምናምን አልፈልግም እኔ በአምስት መቶ ብታደርገው ራሱ እኮ ያወጣል። አይ በአንድ ሺህ ነው ምን ትልክ ነው የምትሰጠው እኮ አንተ፣ ምን መሰለህ የሁለት መቶ ሀምሳ ወረድ ያለች በቃ በዛች የሆነ ዲያስ ምናምን፣ ሁለተኛ ምን ታደርጋለህ? ጽድት ያለ ነው የምሰጠው፣ ግደለኝ። ጽድት ያለ እንደ አርባ ሚሊዮን ተከፍሎኝ ጽድት ያለ እኮ እንደ ሚሊዮን ነው የምሰጠው። የጣሁን አሁን እኮ ይደርሳቸዋል ብለታስባል አይደለም? ሶስቱንም ባለ ሶስት መኝታ ቤት ነው መሰጠው። ይህንን እዚህ ላይ ደግሞ የሆነች ነገር ልበልና እንድ፣ መረጃውን ልክላለሁ በውስጥ አንተ። እጣው ሲደርስ ቤተሰብህን ታመጣለህ። የት ነው ቤተሰብህን? ትሄዳለህ ካለህበት ሀገር ኢትዮጵያ ትገባለህ። እሺ፣ ሙሉ እናትና አባትህን የቅርቡ፣ የከለሉ ቅርብ የምትለውን የራስህን የሆነ ሰው ታመጣለህ። እቃውን ያው የደረሰህን ነገር ትረከባለህ። ልትረከብ ይመጣሉ ቤተሰቦች፣ ቤተሰቦችን ባለጣዎች ባልተቤት ጋር ታስተዋውቃለህ። አንድ ሁለት የትራንስፖርት የትኬት ይከፈልሃል። አንድ ሚሊዮን ከሆነ ጣው ላይ እየደረሰህ ሁለት መቶ ሺህ ይሰጣል። አምሳ ሺህዋን ለቤተሰቦች ትራንስፖርት ትሰጣለ። በሰላም ወደ አገር ትመለሳ። ካልሆነ ገቢ ይሆናሉ ቤተሰቦች። ቻው ሰላሙ ልክላ ይሄን ቤተሰብ አድርጋለሁ የስ ቤተሰባችሁ ጋር ትተዋወቃለሁ ከእኔ ቤተሰብም ትተዋወቃላችሁ እኔ አምሳ ሺ መቶ ሺ ነው የምሰጠው። ምን በወጣ መቶ ሺ መቶ ሺ ይሰጣለሁ። ከቤተሰብ ጋር እንተዋወቃለን። ከዛ እናደርጋለን። የስ የስ ሀያ ሺህ ሰው ሁለት ሺህ ብር ከፍሎ አርባ ሚሊዮን ብር ለሶስት ሰው አንዱ ባለ አንድ መኝታ ቤት አንዱ ባለ ሁለት አንዱ ባለ ሶስት ነው፣ አደለም? እናወራበታለን። ሪል ስቴት መኪና በርካሽ እንሸጣለን የሚሉ ኢትዮጵያ ላይ አስተውሉ። ተሙዝ ሀገር በስነስርዓት ዩዝድ ካርስ በስነስርዓት የሚሸጥ አንዱ ወንድማለን፣ ተሞ ወንድማችን ነው። በሀቅ ነው የምታውቁት ልጅ ነው ከማንም ሳንቲም የሚባል ዞር ብሎ የሚያይ በብዛት እንዲያውም፣ ሲያጋልጥ እኔ እንዲያውም አስቀይሚው ነበር ተሙ፣ ስላልመሰለኝ ቀፈላቸው፣ ጨዋታቸው፣ ምናቸው ስላልመሰለኝ ተሙን ራሱ አስቀይሚው። በህዝብ ፊት ነው ይቅርታ።